ሁለቱም ሀገራት ዋና ጥቃት ገና አልተጀመረም ይላሉ። ኢራን እልፍ ሚሳይሎችን ተኩሳ እንኳ ገና ምኑ ተነካና ስትል፣ መብረቃዊ ጥቃት የፈጸመችው እስራኤልም ቀጣዩ ማዕበል እየከበደ ነው ብላለች። አዎ የሚያስፈራው አሁን የሆነው ሳይሆን ቀጣይ የሚመጣው ነው። ምክንያቱም ሀገራቱ ወደ ቀጥተኛ ጦርነት ከገቡ ሙሉ አቅማቸውን አሟጠው የሚጠቀሙ ይሆናል። በዚህም ከተቀበሩ መሳሪያዎች እስከ ኒውክለር አረር ጥቅም ላይ ይውላል። የ15 ቀኑ አደገኛ ጦርነት እውነትም ለመካከለኛው ምስራቅ ሕልውና ስጋት ነው። ሰላም፣ የተወደዳችሁ የሰሞነኛ ቤተሰቦች፣ አለም የፈራው ቀጣዩ አስፈሪ ጦርነት በዛሬው ጥንቅራችን ይዳሰሳል። በቆይታችን በ15 ቀኑ ጦርነት የሚታለፉ አስፈሪ ሶስት ምዕራፎችን እንዳስሳለን። የሚገለጡ መሳሪያዎችን በዝርዝር እናያለን። የሀገራቱን ቀጣይ ዕጣ ፈንታ እንቃኛለን። አብራችሁን ቆዩ።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 ያስፈሪው ጦርነት ጅማሮ። መካከለኛው ምስራቅ በሁለት ሀገራት ንትርክ ማለትም በኢራንና እስራኤል ማስፈራሪያና ዛቻ ሲተራመስ ቀድሞ በመጨረሻም እስራኤል በኢራን የኒውክለር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ቦታዎች በፈጸመችው ጥቃት ሀገራቱን ወደ ለየለት ግጭት አስገብቷል። እስራኤል ጠላቶችን ታስታጥቃለች፣ ለህልውናዬም አደጋ ደቅናለች የምትላትን ኢራንን የኒውክለር ባለቤት የመሆኗን ጉዞ ናዚ አይሁዶች ላይ ከፈጸመው ጭፍጨፋ እ በኩል ነው ትላለች። ይህ ማለት ደግሞ የኢራን ኃያልነት የኒውክለር ባለቤትነት የህልውና ስጋቴ ነው እንደማለት ነው። ለዚህ ስጋቷ መፍትሔ የሆን ዘንድ ደግሞ የምትጠላቸውን የኢራን የኒውክለር ጣቢያዎችና ወሳኝ ወታደራዊ ስፍራዎች ለማውደም ዝ ራይዚንግ ላየን በተሰኘ የዘመቻ ስም ወታደራዊ ጥቃትን ፈጸመች። በዚህ ጥቃት ታዲያ ኢራን ቀላል የሚባል ጥቃት አልደረሰባትም ይልቅ እስከ የለቀስከ 14 በላይ ከፍተኛ የኒውክለር ሳይንቲስቶቿን ኢታማዦር ሹሟን ጨምሮ ቁልፍ ሰዎቿንና ሌሎች ወደ 62 የሚጠጉ ዜጎቿን አታለች። ከጥቃቱ በኋላ ግን ወዲያው ነበር የኢራን እስላማዊ መሪ አያቶላህ እስራኤል ትቀጣለች ያሉት። እንዳሉትም ታዲያ ኢራን ባልተጠበቀ መልኩ እስራኤል ላይ በሰዓታት ልዩነት በመቶ ሰማንያ አስደናቂ ሚሳይሎች እና በሰ ጥቃት የፈጸመችው በዚያ የጥቃት ምሽት እስራኤል በኢራን አደገኛ ሚሳይሎች እንደ ችቦ አብርታለች። አወደምነው፣ ሰበርነው ያሉት ሚሳኤል አፍንጫውን ወደ እነሱ አዙሮ ከተቀበረበት በመገለጥ የአይን አሳር አሳይቷቸዋል። ኢራንን ማጥቃት ችለዋል። ነገር ግን አደገኛ አጸፋዋን በቀላሉ መመከት አልቻሉም። ኢራን የፈለገ ጥቃት ቢደርስባት፣ የፈለገ ብትደበደብ መልሶ መነሳትና ጠላቷን ማሳፈር እንደምትችል አሳይታለች። በዚህም ኢራን እንደሚያስቧት ቀላል ሀገር እንዳልሆነች አስመስክራለች። ኢራን እንደውም ገና ከባዱ እየመጣ ነው ብላለች። ከባዱ ጦርነት ለሁለቱም እየ መጣ ነው። የተፈራው እየመጣ ነው። አውዳሚው የዓለም ጦርነት ደጅ ላይ ነው። ሁለቱም ሀገራት የባሰውን አልጀመርነውም ጠብቁን እያሉ ነው። በእርግጥ የሚሉት ነገር እውነት ይመስላል። ምክንያቱም ከዚህ የበለጠ ሊጎዳዱበት የሚያስችል ብቃት ሁለቱም አላቸውና። ታዲያ እነሱ እንዳሉት ብሎም ዓለም እንደፈራው ሀገራት ወደ ለየለት ጦርነት ቢያመሩ ጦርነቱ ሦስት አስደናቂ ምዕራፎች ይኖሩታል። የተፈራው ከመጣ ከውክልና ጦርነት እስከ ኒውክለር መሳሪያዎች የተዘጋጁ አደገኛ ካርዶች ሊመዘዙ ይችላሉ። አደገኛው ውድመትና ሶስቱ ምዕራፎቹ። ምዕራፍ አንድ፣ የጥቃት ናዳ። ያልተቋረጠ አደገኛ ጥቃቶች በመጀመሪያው አምስት ቀን ሀገራቱ ወደ ለየለት ጦርነት ሲገቡ የመጀመሪያ የሚሆነው ነገር ያላቸውንና አሁን እየተመላለሱ ያሏቸውን መሳሪያዎች ሁሉ ይጠቀማሉ። እስራኤል በተለመደው መልኩ ጥቃቷን የማታቋርጥ ሲሆን፣ እስራኤል በምትሰነዝረው ጥቃት የምትበሳጨው ኢራን ደግሞ ወደ አራት መቶ ሚሳይሎችን በተለይም የላቀውን ፈታህ ሁለት ሃይፐርሶኒክ ሚሳይልን ጨምሮ የእስራኤልን ዲሞና የኒውክለር ማብላያና ቁልፍ ወታደራዊ ማዕከላትን በመምታት ታወርዳለች። ሂዝቦላ በበኩሉ ከሊባኖስ በ የቀኑ ወደ 200 ሮኬቶችን ወደ እስራኤል በመተኮስ በሰሜን እስራኤል ያለውን የአየር መከላከያ አይረንዶምን በማጨናነቅ ሀገሪቱን ለኢራን ጥቃት ክፍት ያደርጋታል። እስራኤል በበኩሏ በኢራን የነዳጅ መሠረተ ልማቶች በአይአርጂሲ ማዕከላትና በሚሳይል ማምረቻ ተቋማት ላይ ሰፊ የአየር ጥቃት በመሰንዘር ኢራንን ታወድማለች። መውጫ መግቢያዋን በመዝጋት የኢራንን የኤክስፖርት አቅም በ40 በመቶ ትቀንሳለች። በዚህ የመጀመሪያ የጥቃት ምዕራፍ ታዲያ ከአሁኑ እየናረ ያለው የዓለም የነዳጅ ዋጋ በ25 በመቶ የሚጨምር ሲሆን የአክሲዮን ገበያ የአክሲዮን ገበያዎች የአቅርቦት መስተጓጎል ስጋት በመጨመሩ በ15 በመቶ ይቀንሳል። የሟቾች ቁጥር ደግሞ በእጅጉ መጨመሩ የሚጠበቅ ነው። ምዕራፍ ሁለት አባባሹ የውክልና ውጊያ። በዚህኛው የጦርነት ምዕራፍ ደግሞ በቀጣዮቹ ቀናት ማለትም ከ6 እስከ 14 ባሉ ቀናት ውስጥ እንደተለመደው በባሰ ሁኔታ የሁቲ ድሮኖችና ሚሳይሎች ቀይ ባህር ላይ ያለውን የመርከብ ትራንስፖርት በማወክ የእስራኤልን ወደቦችና የሳውዲ ነዳጅ ማዕከላትን ያርበደብዳሉ። በኢራን የሚደገፉ የኢራቅ ሚሊሻዎች ደግሞ በኢራቅና ሶሪያ የሚገኙ የአሜሪካን ጦር ሰፈሮችን በማጥቃት የአሜሪካ ወታደሮችን እረፍት ያሳጣሉ። አሜሪካም በአጽፋው ወደ ኢራን ሳይሆን ወደ ሚሊ ሻዎቹ ምሽጎች የአየር ጥቃት ተሰነዝራለች። እስራኤል ነገሩን ዝም ብላ ታያዋለች ማለትም አይደለም። በቀጥታ በቤይሩት ደቡባዊ ዳርቻዎች በሚገኙ የሄዝቦላ ኢላማዎች ላይ የምታደርገውን የቦምብ ድብደባ በማጠናከር ትቀጥላለች። የኢራን የበላይ መሪ አያቶላህ የማይበገር ጦር አለን አንሰበርም ሲሉ ኔታንያሁ ደግሞ የኢራንን ወታደራዊ አቅም እንደሚያጠፉ ተናግረዋል ይህንን አደገኛ ጦርነት ለማስቆም ደግሞ የተባበሩት መንግስታት የጸጥታው ምክር ቤት ቢሰበሰብም በአሜሪካ ሩሲያ ቻይና ክፍፍል ምክንያት ስብስቡ ሽባ ሆኗል በዚህኛው ምዕራፍ የሟቾች ቁጥር በሁለቱም በኩል ከሶስት ሺህ በላይ ይዘላል ምዕራፍ ሶስት ኒውክለር የሚገለጥበት ውድመት፣ የጦርነቱ መቋጫ። ይህ ጦርነት መጥፎነቱ ከቀን አንድ እየጨመረ በሄደ ቁጥር እልፍ ሰዎች ሕይወታቸውን የሚያጡበት ብሎም በየዕለቱ ከባባድ ውድመቶች የሚከሰቱበት መሆኑ ነው። ነገሩ አሁን ብዙም ሳይባባስ ካልተገታና ካልተገደበ ግጭቱ ወደ አስከፊ መባባስ ያምራል። በዚህኛው ምዕራፍ እስራኤል ከሄዝቦላ በሚመጡ የሮኬት ጥቃቶች፣ ከኢራን በሚመጡ የሚሳይል ድብደባዎች የህልውና ጉዳዩ ጥያቄ ውስጥ የሚገባ ሲሆን ኢራን ደግሞ ወሳኝ ወታደራዊ ተቋማቷንና የኒውክለር ማብለያዎቿን ታጣለች። ኢራን በ2024 ከኒውክለር ስርጭት መከላከል ስምምነት ወይንም ከኤንፒቲ ከወጣች በኋላ ሞሳድን ጨምሮ የስለላ ኤጀንሲዎች የሚከራከሩበት ሚስጥራዊ የኒውክለር የጦር መሳሪያ የማምረት አቅሟ እውነት ከሆነ እስራኤል አስፈሪ የኒውክለር ጥቃት ሊገጥማት ይችላል። በዚህ እጅግ አስፈሪ ምዕራፍ ታዲያ ወደ 500 ሺህ ሰዎች ይሞታሉ፣ በሚሊዮኖች የሚቆጠሩ ይፈናቀላሉ። እናም በመላው ክልሉ የኢኮኖሚ ውድቀት ይከሰታል። ዓለምም ስጋት ላይ ትወድቃለች። በመካከለኛው ምስራቅ በኒውክሌር መሳሪያዎች የሬዲዮ አክቲቭ ፍሳሽ ለብዙ አስርተ ዓመታት እየተበከለ ይሆናል። የሀገራቱ ሁኔታ ምን ያህል አስፈሪ ነው? እስካሁን ባለው እንቅስቃሴ ሁለቱም ወገኖች የሚችሉትን ሙሉ በሙሉ አላደረጉም። ኢራን አቅሟ ከዚህ በላይ ነው፣ ግን ይህን አቅም መጠቀም አልቻለችም። እስራኤል የኢራንን የአየር ክልል ልክ እንደ ሊባኖስ ትቆጣጠረዋለች። የእስካሁን ጥቃቷ እንዳለ ሆኖ ከዚህ በላይ ትችላለች። ሆኖም ይህን እስካሁን አላደረገችም። እስራኤል አቅሟ እንዳለ ሆኖ ከዚህ በላይ ኪሳራ ማስተናገድ አትችልም። የምትጠብቀው የኢራንን ወታደራዊ ስህተት ነው። ይህም አሜሪካ በቀጥታ እንድትሳተፍ ምክንያት ይሆናታል። የደም ጦርነቱ ከጀመረ ደግሞ አሜሪካንም እስራኤልም ሆነች ኢራን አሸናፊ አይሆኑበትም። ኢራን ያለችበት ስጋት የገባችበት ጦርነት ብቻ ሳይሆን የአያቶላ መንግስትም የመውደቅ አደጋ ተጋርጦበታል። ኔታንያሁ ቃል በቃል ችግራችን ከኢራን ህዝብ አይደለም ከአያቶላ ስርዓት እንጂ ነፃ እናወጣችኋለን ሲል ነበር ለኢራን ህዝብ መልእክት ያስተላለፈው ይህን ዝም ብሎ በአጋጣሚ የተናገረው አይደለም። እስራኤል በጉልበትም በገንዘብም በጦር መሳሪያም በሰው ኃይልም ከዚህ በላይ መጓዝ አትችልም እንዳለችውም፣ ግን የአያቶላህን ስርዓት ማስወገድ አትችልም፣ ምክንያቱም መሪው አደገኛ ናቸውና። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም